ፍጥረት እግዚአብሔር እንዲህ አለ፣ ሰው ብቻውን መሆኑ መልካም አይደለም። ለእሱ የሚስማማ ረዳት አበጅለታለሁ። እግዚአብሔር አዳምን ከባድ እንቅልፍ እንዲወስደው አደረገው። ከአዳም የጎድን አጥንት አንዷን ሴት ሔዋንን ፈጠረ። አዳም ነቃና፣ ይህች አጥንት የአጥንቴ ናት፣ የሥጋይም ሥጋ ናት። ሴት ትባላለች፣ ከሰው ተገኝታለችእናን በአንድነት የእግዚአብሔርን ክብር ለብሰው፣ እንስሳትን ስም ሰይመው፣ የአትክልት ስፍራውን እየጠበቁና በየቀኑ ከእግዚአብሔር ጋር እየተነጋገሩ ሄዱ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ በሕያዋንም ሁሉ ላይ ግዟት። ነገር ግን እንዲህ ሲል አዘዘው፣ ከገነት ዛፍ ሁሉ በነጻ ትበላለህ፣ ነገር ግን መልካምንና ክፉን የምታውቀውን ዛፍ አትብላ፤ ምክንያቱም በበላ ቀን ትሞታለህ። በኤደን ሕይወት ለተወሰነ ጊዜ አዳምና ሔዋን ፍጹም በሆነ ስምምነት ኖሩ። የኤደን ወንዞች ንጹሕ ሆነው ይፈሱ ነበር፣ ፀሐይም በብሩህ ታበራ ነበር፣ እንስሳትም በሰላም ከነርሱ ጋር ይኖሩ ነበር። በየቀኑ ከእግዚአብሔር ጋር ይሄዱ ነበር፣ መንገዱን እየተማሩ እና በፍጥረቱ ይደሰቱ ነበር። ነገር ግን አንድ ዛፍ፣ መልካምንና ክፉን የሚያስታውቅ ዛፍ፣ የታዛዥነት የፍቅርና የመተማመን ፈተና ሆኖ ቆሞ ነበር ፈተናው